ኤፍራታዬ የሰጠችው የዲኤንኤን ምርመራ ደረሰላት። ዲያራ ዲያራ አባቷን ማን እንደገደለው ጥንቅቅ አድርጋ አወቀች። እንዲሁም በዚዬና የዲያራ ወንድም እያወሩና እየተነጋገሩ በነበረበት ሰዓት ወይዘሮ ሉሊት ሾከክ ሾከክ እያለች አዳመጠቻቸው። የዚህን ጊዜ ጽዮንዬ ከፎቅ ስትመጣ አየቻት አንቺ ሾካካ ምንድን ነው የምታደርጊው? ስትላት ስፖርት እየሰራሁ ነው የሚል ምላሽ ነበር የመለሰችው። በጣም ይገርማል። ሉሊት ግን መቼ ነው እንዲህ እየተንሸዋከከች የእሱ አስፈርጃ መቼ ሊፈረድባት ይችል ይሆን? ሰላም ጤና ይስጥልኝ ውድ የተከበራችሁ የአሬድ ዩቲዩብ ቻናል ቤተሰቦች ለአሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦክሳጥን ውስጥ አስቀምጡልን። ውድ ቤተሰቦቻችን ሀረግ ድራማ ክፍል ዘጠና አንድ እዚ ላይ ይጀምራል። የዲያራ ወንድም በሩን ከፍቶ ሲወጣ እናቱ ኤክስፓይርድ ያደረጉ እቃዎችን እያገላበጠች ተመልክቶ ነበረ። አይዞሽ እንደ እስከ ዛሬው እኮ አልተመለከትኩሽም ወይም አላየውሽም እያለ ማናገር ጀመረ። እንደዚህ ሲላት አንተ የማይረባ ልጅ እዚህ ጋ ምን ትሰራለህ? ስትለው የዛን ጊዜ ነበረ የዲያራ ወንድም እጅግ በመበሳጨት እናቷ አጠገብ ቁሞ ማን ነው የማይረባው? ማን ነው እያለ መናገሩን ቀጠለ። የዚህ ጊዜ የዲያራ እናት እጅግ ተንቀጠቀጠች፣ ፈራችም። ከአንደበቷ ያደፋር፣ ያኮስታራ የሆነ ንግግሯ ሁሉ አንድ በአንድ ጠፋ። የዚህን ጊዜ ልጁ እስከዛሬ ሁሉን ነገር በውስጡ የደበቀውን ሁሉ አውጥቶ ሊዘረግፈው ፈለገ። የዚህን ጊዜ ተፋጠጡ። እሷም አፈጠተች። እኮ ማን ነው እኮ የኔ አባት በወጣበት ስላስቀረሸው ነው የማይረባው? ወይስ አንቺ ከውጭ ሀገር ኤክስፓይረድ ያደረጉትን እቃዎችን ወደ ሀገር ውስጥ ስለምታስገቢ ነው አላት። የዚህን ጊዜ ነበረ እጅግ ልቧ የተሰበረው። ወይስ ሴቶችን አለና እጅግ ማሰብ አቃተው። በጣምም ተደናገጠ። አይምሮ ሁሉ ይህንን ቃል ከልቧ ወጥቶ ለመናገር ውስጡ ብዙም አልፈቀደለትም። የዚህን ጊዜ ነበረ ባላሰቡት መልኩ፣ ሁሉም ያሰቡት ዲያራ ቤት ውስጥ እንደሌለችና ትምህርት ቤት እንደሄደች ነበር ያሰቡት። የዚህን ጊዜ ዲያራ አባትን እህትና እናቷ አባት፣ ወንድምና እናቷ ተገትረው ሲነጋገሩ ስታይ ግድግዳውን ለጠፈ ብላ ማዳመጥ ጀመረች። ወይስ አባቴን በወጣበት እንዳስቀረሽው ነው ወይስ እነዛ ሴቶች የሚለውን አልሰማችም። ወይኔ አባቴን ለካ ከዚህ ዓለም የለየችው እናቴና ትልና ቀጥታ ዲያራ ወደ ዲስኮ ወይም ወደ ጭፈራ ቤት ትሄዳለች። ወደ ጭፈራ ቤት ከሄደች በኋላም እናትየዋ ጋ ስልክ ይደወልላታል። ስልክ ተደውሎ ዲያራ የት እንዳለች አናውቅም፣ አምልጣናለች ስትል፣ አንተን ማትረባ ለምንድን ነው እንደዚህ ያደረግከው እያለች የዲያራ እናት መናገር ጀመረች። አሁን በፍጥነት ፈልጓት የት እንዳለች አለች። መልዕክቷንም አስተላልፋ ከጨረሰች በኋላ ልጆቹ ቢፈልጉም ቢፈልጉም ዲያራን ሊያገኟት አልቻሉም። በዚህን ጊዜ ሴትየዋ ምንም ማድረግ አጋጣሚ ስለሌላት ቀጥታ ወደ ናታን ነበር የደወለችው። ናታን ጋ ደውላ በማባባልና መልካም ሴት በመምሰል እባክህ ልጄ አንተ ጋ ናት ያለችው አለችው። ናታንም አረ እኔ ጋ አይደለችም፣ አረ እኛ አልተገናኘንም። እሺ ስልክስ ተደዋውላችኋል? አዎ ስልክ ጠዋት ተደዋውለናል፣ ግን እኔ እነሷ አንድ ላይ አይደለንም። ይውልህ እኔ እኮ ይዛት እንድትመጣ ነው እንጂ አብራችሁን ብትሆኑ እኔ ምንም አልልም፣ ግን እስኪ ንገረኝ አለችው። ይህንን ስትለውም እሱ ኧረ በፍፁም እኔ ጋር ጭራሽ አልተገናኘንም አላት። ይህንንም ካላት በኋላ ነበረ ተነጋግረው ከጨረሱ በኋላ ናታንም እሷ ሊፈልግ ወደ ምትኖርበት አካባቢ ወይም ስልኳ ጋር ሲደውል አላነሳለት ብላ ነበረ። በዚህን መሃል ቤዝዬና የ የዲያራ ወንድም ስልክ ተደዋውለው እያወሩ ምን ነው ከፋህ? እያለች ምክንያቱም ቤዛ መናገር አልፈለገችም እንጂ የዲያራን ወንድም ከልቧ እንዳፈቀረችው ያስታውቅባታል ግን እኮ አታውቅም እንጂ የድሮ የልጅነቷና የትምህርት ቤቷ አፍቃሪ ነው። እሱ በሷ ፍቅር ይቃተላል። እሷም ደግሞ የኔ በሆነ ብላ በውስጧ እያምሰለሰለች እንደሆነ ከዓይኖቿ ወይም ከቅንድቦቿ መረዳት ይገባል። ወይም ካነጋገሯ የሆነ ነገር እናድርግ ሲላት ፈጠን ብላ እሺ ነው እንጂ ጭራሽ አታንገራግረውም። በጣም ነው የሚገርመው። በጣም የሚገርመው ነገር ቤዛ የ ይሄ ልጅ ፍቅረኛዋ እንደሆነ ስታቅ ምን ልትል እንደምትችል ማወቅ ትንሽ ይከብደኛል። ይህን እየተነጋገረው በነበረበት ሰዓት አንድ ባንድ ዱሊት ውይ፣ ምን አለበት ድምፁን ላውዳርገሽው አንድ ባንድ ሁሉን ነገር ባዳምጥ እያለች ሾከክ ብላ ስታዳምጥ፣ ጽዮንጌ ከላይ ትወርዳለች። ከላይ ስትወርድ እዛ ግድግዳ ተለጥፋ ምን እንደምትሰራ አንድ ባንድ ጠየቀቻት። ስትጠይቃትም ስፖርት እየሰራው ነው እንጂ ስፖርት እየሰራው ነው እንጂ ማለት ጀመረች። ቦርሳ አንጠልጥሎ ግድግዳ ላይ መለጠፍ ስፖርት ከመቼ ወዴ እንደሆነ ራሱ ለእኔ ራሱ እጅግ በጣም ነው የገረመኝ። የዚህን ጊዜ ነበረ ቤዛ ምንድን ነው አለች። ምን አውቃለሁ ምን እንደምታደርጊና ምን እያወራሽ እንደነበረ እያየችሽና እያዳመጠችሽ ነበረ አለቻት። ተያትባክሽ ብላ ቤዝዬ ወደ ፎቅ ወጣች። ወደ ፎቅ ከወጣች በኋላ ሉሊትና ጽዮንዬ ተፋጠጡ። እዩልሽ ትሰሚያለሽ፣ እንደዚህ ነው ማደርጊሽ ብላ ልክ እሷ እንዳደረገቻት ልታደርጋት ስትል፣ እንዴ እዚህ ቤት እኔ እናንተ ዘበኛ ነኝ እንዴ ማለቷን ቀጠለች። ሉሊትም በቀደም የቀረጸችውን ቪዲዮ ክፍል መቶ ላይ የቀረጸችውን ቪዲዮ ለያፌት ትልክለታለች። ይህንንም ከላከችለት በኋላ ነበረ ያፌትም ገና ቪዲዮን አልተመለከተም። እሷ ግን ልካለታለች። ይህንን ባደረጉበት ሰዓት ነበረ ገንዬ ገንዬ የምትሸጥበት ጋር ቁጭ ብላ ልጇ ወደ እሷ ጋር እየሄደ በነበረበት ሰዓት ከዳጊ ጋር ይገናኛሉ። ከዳጊ ጋር ተገናኝተው እኔ ምለህ፣ እናቴ አጠገብ ምን ትሰራለህ? እናቴ አጠገብ ብትደርስ እኔ አለቅህም፣ እኔ አንተና ያደርገኝ እያለ ዳጊ መናገር ጀመረ። ዳኛውም እኔ ማን እንደሆንኩ አልተረዳህም፣ ስለዚህ ባክህ ልቀቀኝ ብሎ እንደተፋጠጡ እየተነጋገሩ በነበረበት ሰዓት እናት አለምዬ እየበረረች እየከነፈ ትመጣለች። የዚህን ጊዜ ገንዬ ከምጣች በኋላ እባካችሁን አትጣሉ፣ ምን ሆናችሁ ነው አለቻቸው። የዛን ጊዜ የነበረ ገንዬ ከልጁ ከመቆጣት ይልቅ ዋ አለው። ሲለው ምን ልታመጣ አሁን ዞር በል ከዚህ ጋር ምን ትሰራለህ? አለችው ገንዬ። ገንዬም ይህን ካለች በኋላ ልጁን ከመግፋት ይልቅ ልጇን መቆንጠጥን መርጣለች። ልጇን ቆንጠጣ ይዛ ወደ ንግድ ቦታ ወይም ወደ ውለት ቦታዋ ትሄዳለች። ወደ ጉለት ቦታዋ ከተቀመጠች በኋላ እንግዲህ እሷና ልጇ እየተጨቃጨቁና እየተነጋገሩ በነበረበት ሰዓት ቢኒያም ከየት መጣ ሳይባል እየከነፈ እየከነፈ አጠገባቸው ይደርሳል። አጠገባቸው ሲደርስ ምንድን ነው ገንዬ፣ ምን ተፈጥሮ ነው አላት። እሱም እሷም ረም ምንም አልተፈጠረም። እና ደውለህልኝ እኮ ነው ምን የተፈጠረው አለው። አይ ምንም አደለም ያው ታቄለ እንትላ መጥቶ ነው አጠገቧ መጥቶ ነበረ፣ ለዛ ነው አለው። እንግዲህ ከሰከንዳትና ከደቂቃ በኋላ ፍጥነት በኋላ ደግሞ እንደዚሁ እየበረረ የመጣው ናታን ነበረ። ናታንም መጥቶ ገነዬ፣ ምን ሆንሽ? ለምን ወጣሽ? አትውጭ ብለና ነበር እንዴ፣ እኛ ሁሉን ነገር እናሟላለን፣ እናግዝሻለን ብለንሻል ነበረ፣ ለምን ተወጫለ? እሺ እላታል። ይህንንም ሲላት ትሰማለህ አንተ፣ ዝም በል አንተ እንድትናገረኝ ፈጽሞ አልፈቅደልህም ልጄ አንተን ካፈቀረችበትና አንተን ከወደደችበት ጊዜ ጀምሮ ልጄ ምን ውስጥ እንዳለ ይታቃለህ ይውልህ የጎደለሽ ምንድን ነው እኛ ሞላለን ሲላት የጎደለኝ ምንደው ታውቃለህ ልጄ ልጄ ልጄ ናት ልጄ ጎላኛለች ልጄ ናፍቃኛለች አለችው የዚህን ጊዜ ናታንም የውስጡን በውስጡ አድርጎ ወደ ውስጡ ሳሀብ አድርጎ ማዳመጥንም ሆነ ማስተዋልን የተሞላ ጥበበኛ ነበረ ናታን። ናታንም ግን እባክሽ አሁን ያለውበትም ሁኔታ ይሄ ነው፣ ይሄ ነው ብዬ ባላስረዳሽም፣ እባክሽ እናመጣልሻለን ልጅሽን። ደግሞ የምትመለከቻት በዚህ መልኩ ሳይሆን፣ እኛ እዚሁ ሰፈር የምትሰሪውን ስራ እናመቻችልሻለን። ስለዚህ እባክሽ ተነሺ እያሉ እየለመኗት ነበረ። በዚህን ጊዜ ነበረ ናታንም ያቺ ዲያራ ወደየት እንዳለች ለማየትና ለመፈለግ ሲል ቀጥታ ወደ ዲስኮ ቤት፣ ምክንያቱም ሎኬሽን ይሁን ምልክት ይሁን ብቻ ቦታውን ነግራው፣ ሄዶ ይዟት መጣ። እሷም እየተንገዳገደችና እየተወላገደች ከናታን ጋር መንገዷን ቀጠለች። መንገዷንም ከቀጠለች በኋላ በዚህን ሰዓት ወደ እናያፌት ቤት ስንሄድ እናያፌት ቤት የልጁ እናት ትመጣለች። ትመጣና አንድ ባንድ ኤፍራታየን በጥያቄ ይሄ ነገር በኢትዮጵያ የተለመደ ነው። አገባሽ፣ አትወልጅም ወይ? ወለድሽ ወይ? ስንት ወለድሽ? እድሜ ያረጃ ይሏችኋል። ግን እንደዚህ የሚሏቸውን ሰዎች እግዚአብሔር አለ። እግዚአብሔር ሁሉን ነገር በስራው፣ በሰዓቱ፣ በምንፈልገው ሰዓት እሱ ይፈጽምልናል። ስለ ሁሉም ነገር እግዚአብሔር አለ በሏቸው። በተለይ በተለይ ደግሞ እኛ ስደት ላይ ያለ ነው አትገቢም አትወልጂም የምንባለው ነገር ችግር የለውም እግዚአብሔር ሊጎበኘን ከፈለገ እንኳን አደለም በሀያዎችና በአስራዎች አመት ዕድሜ እግዚአብሔር አምላክ በሰማንያ አመትም ለቅድስት ኤልሳቤት ልጅ ሰጥቷታል ስለዚህ ከኛ የሚፈለገው እግዚአብሔርን መለመንና መማጸን ብቻ ነው እና እንደዚህ አለቻት አዎ ትንሽ ላስብበት ብዬ ነው አለቻት እንግዲህ ኤፍራታዬ ጥበበኛና እጅግ ጀግና ሴት ስለነበረች እንዲህ ብላ መለሰችላት። ይህንን ነገር ከመለሰችላት በኋላ ነበረ ከመለሰችላት በኋላ እንዴት ልጄን አመጣሽው አለች። የዚህን ጊዜ በእውነት ይሄ ልጅ ምን አይነት ከባድ ልጅ ነው እያለች ኤፍራታ በውስጧ ማምሰል ስጀመረች፣ እሱም አደል እንዲያጎቴ ሚስት አደል እንዲያጎቴ ሚስት እያለ ሳትፈልግ አወንድትልም አድርጓታል ይህን ካለች በኋላም ቡና ቆይሽ ልምጣ ብላ ኤፍራታዬ ቡና ቡናን ይዛ መጣች ይዛ መታ እሷ ቡና ልታፈላ ስትሄድ የአፌታ ክስትም ትቆምና የሰርግ ፎቶዋቸውን እያየች እጅግ በመገረም ኤፍራታ ነጻነት እንደሌላትና በደስታ ፎቶ እንዳልተነሳችው ስለሚያስታውቅ ቀና ብላ እየተመለከተች እጅግ እያዘነ የተመልክታ ጉዳለች። ከዛም ልጃቸው መጣ። ልጃቸው ከመጣ በኋላ አንድ በአንድ ቃል ተነጋገሩ። ለምን እንደዚህ ታዲያ ስራውን ለምን ቤቱ ነሃስ ስራው? አይ ስራው ማታ ማታ ስለሚያስረዳኝ ለዛ ብዬ ነው አደለ ያጎቴ ሚስት ይላታል። ኤፍራታ ይም ውዳ ሳይሆን በግዷ እያንዳንዱ ነገር መናገርና ማምሰልሰል ጀመረች። ኤፍራታዬ አሁን ላይ እጅግ ደስታ የተሞላችው የምትወደውን ሰውና የምታፈቅረውን ሰው የናታን ልጅ በሆዷ ስላለላት ነው። እጅግ ትጽናናለች እጅግም ትደሰታለች። ምክንያቱም እሷ ናታንን ከምንም በላይና ከምንም በላይ ታፈቅረዋለች። እሷ ለሱ እሱ ያለሷ መኖር እስከማይችሉ ድረስ እንደሚፋቀሩ ሁላችንም የምናውቀው ነገር ነው። ምንም አስተማሪ ድራማ ቢሆንም እጅግ ቁም ነገር አዘል እጅግ ትልቅ ትልቅ መልእክት የሚያስተላልፍ ሀረግ ድራማ ነው። ሀረግ ድራማ በብዙዎች ዘንድ እጅግ ተወዳጅነትን ያገኘ እጅግ እጅግ እጅግ ከምላችሁ በላይ በሁሉም ዘንድ የተወደደ አስተማሪና ቁም ነገር አዘል ነው። አሁን ላይ ግን እንደምመለከተው ከሆነ ድራማው መጠናቀቂያው ላይ እየደረሰ ነው። በአሁን ላይ ቤዛ ምንድን ነው ማድረግ የፈለገችው? ሄዋን እባክሽ አትርሺኝ ብላ የነገረቻትን መልዕክት፣ የተነጋገሩትን ነገር ሁሉ በማስታወል ነበረች። ይህንንም እያደረገች በነበረበት ሰዓት ነበረ ሻንጣዋን አስተካክላ ሳታስበው፣ ወይዘሮ ጽዮን ጠየቀቻት። ጽዮንም እንዴ ቦርሳው እኮ እንደሚሄድ ሰው አስተካከልሽው ለምንድን ነው አለቻት። አይ ዝም ብዬ ነው አለቻት። ኦኬ ግን እኔ የምልሽ ልጁ እንዴት ነው ብላ ጠየቀቻት። ልጁ እንዴት ነው ስትላት ደህና ነው። ግን እኔ የምልሽ እኮ እንዴት ነው ስልሽ ገብቶሻል አደለን? አፍከርሽ ወንዴ እንዴ፣ አልጠላውም እኮ አልጠላውም። ማለት ያኔ ወድዘው ነው አለቻት። የዚህን ጊዜ ነበረ እጅግ በጣም እየተሳሳቁና እየተነጋገሩ በነበረበት ሰዓት ይህንን ካሉ በኋላ ጽዮንና ቤዝዬ ይህን ነገር ከተነጋገሩ ካደረጉ በኋላ ነበረ ሁሉን ነገር አንድ ባንድ ተነጋግረው ጨርሰው እኔ የምልሽ ቤዝዬ ብሎ የዲያራውን ወንድም። ስልክ ይደውላል። እኔ ምልሽ እኔ ምልሽ ግን ስልክ እኔ ምልሽ አላት። ለምን ወደ ከተማ ወተን ዘናንልም ሲላት በዚህ ዚህን ጊዜ በፈገግታና በደስታ ሆና እሽታዋን ገለጸችለት። የዚህን ጊዜ ነበረ ቤዛ እንደምታፈቅረው ወይም እንደምትወደው እኛ ራሱ የተመለከትነው በእውነቱ ቤዛ ከልብ ወደዋለች። እግዚአብሔር ይመስገን ከሱ ሳይወጣ እሷ በሱ በመመሰጧ እጅግ በጣም ደስ ይለናል። ምክንያቱም ምንም ድራማ ቢሆን የሰው ደስ ሲፋቀር እጅግ በጣም ደስ ነው የሚለው ይህን ካላት በኋላ እንዴት እንደዚህ ልትለይ ይቻል፣ ደብሮኛል አልኩሽ፣ በቃ ውጭ ላይ ስንሆን እንነጋገራለን አለት። በነገራችን ላይ በሁላችንም ህይወት ልታቁትና ልናቀው የሚገባው የሚያፈቅርሽ ወንድ ወይም የሚወድሽ ወንድ ፍጹም ፍጹም የሆነ የፈለገ ነገር ቢሆን በህይወትሽ የምትፈልገውን ሁሉ አንድ ባንድ ይነግርሻል። ይህንንም የሚነግርሽ አንቺ የህይወት አጋሩ ስለሆንች ከሱ አንቺ ምንም አይነት ነገር መደበቅ እንደማች ስለሚያውቅ ነው። አንቺም ሆንሽ እሱ እሱም ለአንቺ አንቺ ያለሱ ህይወት እንደሌላችሁ ማሰብ አለባችሁ። በመጽሐፍ ቅዱስ ሁላችሁም አንድ አካል እንደሆናችሁ ሁሉ ሀሳባችሁን ሁሉ አንድ ላይ ነው መካፈል ያለባችሁ። ስለዚህ ያንቺ ውድቀት የሱ ነው፣ የሱ ውድቀት ያንቺ ነው። ያንቺ መነሳት ደግሞ የሱ መነሳት ነው። ስለዚህ ምንም ነገር አትወሻሹ። በሕይወታችሁ ስትኖሩ ሁሉንም ነገር ገልጸውናችሁ ማውራት ነው። በእርግጥ በዚህን ጊዜ በዚህን ሰዓት እውነተኛ ፍቅረኛ ማግኘት እጅግ ሊከብድ ይችላል። እውነተኛውን ማግኘት የሚቻለው ደግሞ ከእግዚአብሔርና ከእግዚአብሔር ብቻ ነው። ደግሞም ያንቺ ብርታት ያስፈልጋል። ሴት ልጅ ወንድ ልጅ የመቀየር እጅግ እጅግ እጅግ አቅሟላት። ሴት እጅግ ብልሃተኛ ጥበበኛ ናት። ሰላም ጤና ይስጥልኝ። ውድ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች፣ ለያሬድ ዩቲዩብ ቻናል አዲስ ከሆኑ ቻናሉን ሰብስክራይብ ቪዲዮ ላይክ በማድረግ ሀሳብ አስተያየተውትን ደግሞ በቦክስ ሳጥን መስጫ ውስጥ አስቀምጡልን። ፍትፈታ መፈትፈት ካቆምኩኝ ከወር በላይ ስለሆነኝ እኔ መደንባበር ጀምራለሁ። ከአሁን በኋላ ግን አንድም ቀን ፍትፈታ የላላቋርጥ ቃል እገባላችኋለሁ። እናንተም ቻናሌን ሰብስክራይብ ላይክ ሼር እያደረጋችሁ አበረታ ማንሳታቱን ሁሉ ጊዜም ከጎን ስለሆናችሁ ከልባ አመሰግናለሁ። ሰዓቴንም ቆንጆ ደረሻ አድርሳችሁልኛል። እግዚአብሔር ስጥልኝ፣ እግዚአብሔር ያክብርልኝ። በሄዳችሁበት ሁሉ መልካም ይግጠማችሁ። መልካሙን ለእናንተ ቀናችሁ ሁሉ የሰላም የፍቅር ይሁንላችሁ። ሀገራችን ኢትዮጵያን ሰላም ያደርግልን። መጪውን ከረምት የሰላም የጤና የፍቅር እንዲሁም ሀገራችን ኢትዮጵያን ቆንጆ ዝናብ የሚዘምባት ያደርግልን። ተማሪዎቹ መልካም ፍሬ አፍርተው መልካም ውጤት አውጥተው ወደ መልካም ውጤታቸው እንዲመለሱ ከወዲሁ የእኛ መልካም ምኞታችን ነው። እንግዲህ በመላው ኢትዮጵያ ለሚኖሩ ለተማሪዎች በሙሉ መልካም እድል እየተመኘን ዩኒቨርሲቲ ለሚገባው ወደ ዩኒቨርሲቲ ሃይስኩል ተማሪ ለሆኑትም እንዲሁም ከኤሌመንተሪ ወደ ሃይስኩል ለመግባት የፈለጉትን ሁሉ እግዚአብሔር አምላክ ልባቸውን ይፈጽምናቸው። ሀገራችን ኢትዮጵያን ሰላም ያደርግልን። ሀገራችን ኢትዮጵያ በአሁን ላይ ሀገራችን ኢትዮጵያ ላይ የጠፋው ፍቅር ነው እንጂ በየሀገሩ ውድድር በየሄዱበት ሁሉ ኢትዮጵያ ነው ከእግር ኳስ እስከ ሩጫ ከሩጫ እስከ ቁንጅና ብቻ ምን ልበላችሁ! አሁን ላይ ኢትዮጵያ ሰርክል ላይ እጅግ እጅግ ተግታና አምራ እየሰራች ነው። ሀገራችን ኢትዮጵያን ሰላም ያድርግልን። እንወዳችኋለን፣ እናከብራችኋለን። ባይ ባይ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሆኖ ውድ የአሬድ ቤተሰቦች እናመሰግናለን። እንወዳችኋለን ባይ ባይ። ያው ፍትፈታው ትንሽ ጠፍቶብኛል። ከአሁን ባላ ደግሞ ለማስተካከል እሞክራለሁ ማለት ነው። ቆንጆ እየሄድኩ ነበረ በመሀል አቋረጥኩት። አሁን ድንብርብሬ ወጥቷል ማለት ነው። ለማንኛውም ግን ሰብስክራይብ አድርጉን፣ ላይክ አድርጉን፣ ሼር አድርጉን፣ እንመጣለን።